ሰላም የተወደዳችሁ የወግታትዩ ተከታታዮች፣ እንደምንሰነበታችሁ። በዛሬው መራ ግብራችን አልወለድም በሚል በ1966 ዓ ም በአቤ ጉበኛ ለህትመት በበቃው መጽሐፍ ውስጥ ያገኘሁትንና ያስተምራል ብዬ ያሰብኩትን ሐሳብ ይዤላችሁ ቀርብ ያለው አብራችሁን ቆዩ። የሕይወት ዘመኔ ሁሉ ያለማቋረጥ ታግይ ታግዬ የአምሳ ሁለተኛውን የመወለጃዬን ዓመት ባለፍኩ በአምስተኛው ቀን ሁለመናው ወደ ተለዋወጠባት የተወለድኩባት ከተማ ሄድኩ። ወደ ከተማዋ ስገባ ሁኔታ ሁሉ አላስደሰተኝም። በእያንዳንዱ ሰው ግንባር ላይ የፍርሃትና የጥርጥር መልክ ይታያል። እግሩ በቻለ ተዝናንቶ ሲራመድ የማየው የወታደር አለቃ የሆነ ብቻ ነበር። ገራሙና ሰላማዊ ሕዝብ በሚኖርባት ከተማ የጦር ታንኮች መኪናዎችን መንገድ አጣባቸው፣ እንዲያውም መተላለፊያ አከልክለዋቸው ይታያሉ። ድግን ድግን መትረየስና ዘመናውያን ጠበንጃዎች ይዘው ሽጉጥና ሳንጃ ታጥቀው በራሳቸው የብረት ቁር ደፍተው የሚንጐራደዱ ወታደሮች በየመንገዱ ይተራመሱ ነበር። ሰልፉ ለምን እንደሆነ ግን አልገባኝም። በአገር ውስጥ የመንግሥት ለውጥ መደረጉንና ወታደራዊ አገዛዝ በጣም መጨማለቁን ባውቅም እርስ በርስ የተደረገ ልውውጥ ይህን ያህል ትርምስ የሚያስፈልገው መሆኑ አልገባኝም። ጊዜውም ዘግይቷል። ለውጡ ከተደረገ አራት ዓመት አልፎት አምስተኛውን ጀምሯል። የቆየውን ማማረር አዲሱን ማመስገን ልማዱ የሆነው የዚህ ዓለም ወረተኛ ሕዝብ ከአዲሱ መንግሥት ጋር ጨርሶ የተሰላቸ ይመስላል። በመጀመሪያ ጊዜ በየቦታው ሲጨፍርና ሲፈነድቅ የነበረው ዛሬ አንገቱን እየቀለሰ ይሄዳል። ለሕዝብ ጥቅም የተነሱ ይመስሉ የነበሩ ወታደራዊ ባለሥልጣኖችም ሕዝቡን ባለማመንና በመጠራጠር ያላቸውን ኃይል ለማሳየትና ለማስፈራራት ታጥቀው የተነሱ ይመስላል። ድሮ ሲቪል ባለሥልጣኖች እየነበሩባቸው መስሪያ ቤቶች ሁሉ በዩኒፎርምና በመዳሊያ ባጌጡ ወታደራዊ ሹማምንቶች ተሞልተዋል። ከሚኒስትር እስከ ክፍል ሹም ያሉት ሹማምንት የጦር መኮንኖች ከመሆናቸው በላይ ለተላላኪነት የቆሙት እንኳ ተራ ወታደሮች ብቻ ነበሩ። ያ ሁሉ ሰላማዊ ሰራተኛ ወዴት ደረሰ? ከሰላማዊ ሰራተኞች መካከል በቀድሞ ቦታቸው ላይ ያሉት ወታደራዊ ነክ የሆኑት የፖሊስ ባልደረቦች ብቻ ነበሩ። ምናልባት አንዳች የጦርነት ወሬ ተሰምቶ የአገር ሕዝብ በሙሉ ወታደር ሆኖ ይሆን? እኛስ ታዲያ ለምን ቀረን? ይህ ሁሉ ግራ አጋብቶኝ ነበር። በስም የምሰማው ፍጹሙ ወታደራዊ ቆራጭ ፈላጭነት በእኔም ሀገር ላይ ደርሶ ይሆን ያን በመጠኑ እንኳ ቢሆን የነበረን ነጻነት አጥተነው ይሆን? በእርግጥ ይህ ሁሉ ትከሻ ማሳየት የገዛ ወገንን እያስፈራሩ ለመግዛት ይሆን? ሀገራችንና ራሳችን እንዲጠብቁ ያሰለጠናቸው የመከላከያ ኃይላችንን ሁሉ አምነን አደራ የሰጠናቸው በእነሱ እጅ ያለው መሳሪያ ሁሉ የእኛ ነው በማለት ባዶ እጃችንን ለመቀመጥ የደፈርንባቸው ወንድሞቻችን በገዛ ኃይላችን እኛኑ መልሰው ለማጥቃት አስበው ይሆን? አይደረግም። ይህን የመሰለውን ስሜት እያሰላሰሉሁ በየቦታው እንድትቆምና እንድትፈተሽ የምትገደደውን ላንድሮበር መኪናዬን እየነዳው ከሁለት ሶስት ታላላቅ መሥሪያ ቤቶች ከደረስኩ በኋላ ድሮ የማውቃቸው ባለሥልጣኖች አንዱንም ሳላገኝ ከመሥሪያ ቤቱ በር ጠበንጃ ይዞ ከቆሙት ዘበኞች ጋር ብቻ ትህትና በራቀው ንግግር እየተነጋገርሁ ተመለስኩ። ከዚያም ድሮ አርፍበት ወደ ነበረው ኑቫኖ ሆቴል ወደሚባለው ሆቴል ሄድኩ። የሆቴሉ ስም ተለውጦ ማርሻል ጃፈሮስ ሆቴል በሚል አዲስ ስም ተሰይሞ አገኘሁት። በሆቴሉ ቡና ቤት በረንዳ ተሰብስበው ሰንጠረዥ፣ ካርታና ሌሎችንም ጨዋታዎች የሚጫወቱት የጦር መኮንኖች ብቻ ነበሩ። ነገሩ አዲስና እንግዳ ሆነብኝ። ጥንት የማውቀው የሀገር ሕዝብ ትርኢት ናፈቀኝ። ቢከፋም ቢበጅ ወታደሩና ሲቪሉ፣ ሴቱና ወንዱ፣ ወጣቱና ሽማግሌው በአንድነት ተቀላቅሎ ሳየው መራራው ያለም ኑሮ በመጠኑም ምሬቱን ይቀንስልኝ ነበር። የዛሬው ትዕይንት ግን በፍጹም አላስደስተኝ የሀገሬ ሕዝብ በጨቋኝና በተጨቋኝ ሁለት ድርጅቶች ተከፍሎ እንዳይሆን ሰጋሁ። የማያዋጣ አጉል ምኞትም ተወጥኖ እንዳይሆን ፈራሁ። ችግርን በሽታንና ድንቁርናን እንዲሁም የውጭ ጠላትን የምንከላከልበትን ኃይል ገና ሳናደራጅ ለርስ በርስ መጠቃቃት እንዳንሰላለፍ በማሰብ ሕሊና የተጨነቀ እስኪ መጨረሻውን ልየው ብዬ ወደ ሆቴሉ ገብቼ ክፍል ያዝኩ። ሻንጣዬን አስቀምጬ የክፍሌን በር ቆለፍኩና ወደ ብረንዳ ሄጄ ቡና ከጠጣው በኋላ የከተማውን ሁኔታ ለማየት በእግሬ መዘዋወር ጀመሩ። ከልጅነት እስከ እውቀት ከድህነት ራስን ችሎ እስከ መኖር በደረስሁበት ጊዜ ሁሉ የማውቃት የታሰርሁባት፣ የተፈታሁባት በጠቅላላውም ብዙ ጉድ ያየሁባት ብዙ ነገር ያሳየሁባትና ያስተማርሁባት ከተማ በሁኔታዋ ሁሉ እንግዳና ባድ ሆነችብኝ። ነፃ የነበሩት ብዙ መንገዶች ማለፍ ክልክል ነው ወይም ቁም የሚል ምልክትና ድግን ድግን መትረየስ የያዙ ወታደሮች ይታዩባቸዋል። ወደ ጳውሊ መንገድ የሚወስደውን ጎዳና ይዤ ለመሄድ ብፈልግ ቁም የሚል ምልክት ተደርጎበታል። የመንገዱን ስያሜ የሚገልጸው ሰሌዳ ተነስቶ ሌላ ስምም ሳይሰጠው ይገኛል። ቁም የሚለውን ምልክት አልፌ ለመሄድ ስፈልግ ከምልክቱ አለፍ ብሎ ቁሞ የነበረ መትረየስ የያዘ ወታደር የመትረየሱን አፈሙዝ ወደ ወደን አዙሮ ምነው ሰውዬ ማንበብ አትችልም እንዴ? እስኪ ያልፈው የመጣኸውን ምልክት ተመልክተው፣ የሚል ምላሽ ሰጠኝ። ወደ ምልክቱ በእጁ እያሳየ እሱን አይቼዋለሁ፣ የሆነ ሁኖ የጳውሊን ሀውልት ጎበኛለሁ አልሁት። ክልክል ነው አለኝ። ለምን? እኔ ምናውቃለሁ፣ የበላይ ትዕዛዝ ነው ባለኝ ጊዜ፣ የማን ስራ ያጣ የበላይ ነው ሀውልት አትዩ የሚል የእኔ ወንድም? እኔ ይህን አላውቅም፣ ታዝዣለሁ፣ ትዕዛዙን መፈጸም አለብኝ የሚል ምላሽ ሰጠኝ። እንግዲህ ያስ በመንገድ የሚያልፍን ሁሉ ግደል ተብለ ትእዛዝ ተሰጥቶ እንደሆነ ግደለኝ ብዬ በተከለከለው መንገድ መሄድ ስጀምር አንተ ሰው እብድነህ እንዴ ኋላ ጉድ ይፈላብሃል እያለ ፊሽካ በመንፋት ተከተለኝ ፊሽካው ተደጋግሞ ሲጮህ አንድ ድሮ የምንተዋወቁ ሻለቃ ከሁለት ወታደሮች ጋር መጣና በትትና ሰላምታ ሰጠኝ እኔም እንደዚሁ በትትና ሰላምታ ሰጠሁት እርስዎ ኖት እንዴ አለኝ ፈገግ ብሎ እባክህ የሁሉ ጣጣ ምንድን ነው የባሰ አለ አገርን አትጣል አሉ አልሁት እባኮ መኖር ችግር ነው አለኝ። ነገሩ ምንድን ነው? ሐውልት ለማየት የሚያስከለክል ሐውልቱ እንዳይታይ አይደለም፣ ጽሑፉ ተፍቆ ሌላ ለጊዜው ተስማሚ የሆነ ቃል እስኪተካበት ድረስ ነው። እንደሚያውቁት እዚህ ላይ ያለው ቃል ነጻነት፣ ነጻነት፣ እኩልነት፣ ወንድማማችነት የሚል ነገር ስለሚበዛበት ለጊዜው አስቸጋሪ ነው ሲለኝ፣ ባለመትረሱ ወታደር እባኮ የሻለቃይ ወደዚህ ወጣበሉና፣ ተነጋገሩ አለ ሸለቃውም ንግግራቸውን ሳንጨርስ እና እየፈራ ይበሉ እስኪ ደንቡ ጥብቁ ነዋልና መለስ ንበላለኝ። እኔም ለጊዜው ተመለስኩ። ይህ ሀውልት እንዳይታይ ተከለከለው። ጻፊዩ ከጻፋቸው ታላላቅ የፍልስፍናና የሞራል መጻፎች መካከል አንዱ ነጻነትና እኩልነት የተባለው መጻፍ ነበር። ከዚህ መጻፍ ውስጥ የሚከተሉት ግጥሞች ተጠቅሰው በሀውልቱ ግርጌ ተቀርጸው ነበር ተረግጦ ተገፍቶ አልቅሶ ተጠቅቶ ተርቦ ተጠምቶ በድንቁርናና በሕማም በስቃይ በረሀብ በችግር እየተንገላቱ ዘላለም ከመኖር ከእኩልነትና ከነጻነት ጋር ይሻላል መቃብር እንኳን ከውርደት ጋር እንኳን ከችግር ጋር ከደዌ ከጥቃት ከክብር ጋር ቢሆን ከብዙ ጌትነት ኑሮ ጣዕም የለውም ከሌለው ነጻነት በአይንህስ መስክረህ አላፊ መሆኑን ሁሉም በየተራ ሞታ ይቀርምና፣ ብትደፍርም ብትፈራ፣ የአገሬ ልጅ ቁረጥ መቃብር ለመውረድ ከመብቶችህ ጋር ወንድም ሲሆንና መልካም ሲሰራ እንጂ ከባድ የሚለየው ነጻነትንና መብትን ከነሳህ ወገንም ጠላት ነው። እነዚህ ብርቱ የነጻነት ደውሎች የተጻፉበትን ሐውልት ያየ ሁሉ ከፍብዬ የገለጽኩላችሁን አዲየ ሲያገዛዘድና እነዚህን ቃሎች እያመዛዘነ የንቅናቄ መንፈስ እንዳይፈጥር መከልከል ግድ ሁኗል። ይህም ብቻ ሳይሆን የህዝብ ባለውለታ የሆኑ ያለፉ ብዙ ታላላቅ ሰዎች መታሰቢያዎች ሁሉ እንዲጠፉ ጥረት መደረግ ላይ ነበር። የሆነ ሆኖ ይህ ሁሉ ድካም እንዲያው ለጊዜው የሚደረግ ቂንቂን ነበር እንጂ በየቀኑ እየገነፈለ የሚያረውን የዘመኑን የህዝብ ፍላጎትና የነጻነት ስሜት ሊደመስስ የሚችል አልነበረም። እኔም ሁሉን አይቼ አንድ ጊዜ ጉዳቸውን እስከገልጸው መታገስ ግድ ስለሆነብኝ ዝም ብዬ ወደ ሆቴሉ ተመለስኩ።